ሁለተኛው ደግሞ እግዚአብሔርና ያዕቆብ ተደባድበው ያዕቆብ አሸንፎታል ብሎ ነበረ። ሁሱ ብላይ እሱን ደግሞ ላረጋግር ነበር። የምር ነው ምዕራፉ ካለሱ ያው መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ላይ አለ። ያዕቆብና እግዚአብሔር ተጋጥመው አሸን እግዚአብሔር ያው እግዚአብሔርንም አሸንፈሃልና ይላል ኦሪት ዘፍጥረት ምዕራፍ ምራፍ ሠላሳ ኦሪት ዘፍጥረት ምዕራፍ ሠላሳ ሁለት ቁጥር ሀያ አራት ያዕቆብና እግዚአብሔር ትግያ ተጋጥመው ያዕቆብ እግዚአብሔር ነው አሸንፎታል። ቃል በቃል ያው ምን ይላል? ከዚህም በኋላ ታግል አሸንፈል አንድ ብላ እንዳላሸነፈው ባየ ጊዜ የጭኑን ሹልዳ ነካው። እዚጋ እኮ አይተዋል። እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካዋለ። ያዕቆብም የጭኑን ሹልዳ ሲታገለው ደነዘዛል እና የእውነት ድብድብ መሆኑን የምታየው እዚጋ ነው። የምንድብድብ የምንድብድብ ድብድብ ይላል። ግብግብ ሁሉ ይላል ሌላኛው ትርጉም ላይ ወይም በተከሰተውም ግብግብ ያዕቆብ እግዚአብሔርን አሸነፈው ይላል። እንዴት ነው ሰው አምላክን ታግሎ በዲ ኪዳን በአዲስ ኪዳንም አይሁዶች አሸንፈው ይሆናል። ም አረከባር ነው ይሄ። ለምሳሌ ነው ነው መጽሐፍ ነው እንጂ ትክክል ያልሆነው ነው ትክክለኛ የምንላቸው ይሄን ነው። እንጅማ ከዛሬ አይተባደብም። አዎ፣ እሺ፣ አንዴ መጨረሻ ለጠይቀ እግዚአብሔር እንደ ነፍሰ ጡር ይጮሃል የሚል ምን ላይ ነው ያለው? ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ምጥ እንዳያዛት ሴት እጮሃለሁ፣ አጠፋለሁ፣ በአንድነትም እጨርሳለሁ። የጌታ ሰው

አንድነትም እ አመሰግናለሁ። ስለዛች ቀንና ሰዓት በሰማይ ያሉ መላእክቶች ማርቆስ 13፥32 ታውጣላት ወልድም ቢሆን አያውቁም። ማርቆስ

ሁሱን፣ ሰላም አለይኩም። ሌላ ሰው ጋር ሳትገባ ዛሬ አንድ ነገር ላስቸግር ጊዜ ከሰጠኸኝ እ እሺ ምናልባት ያው ፍቃድህን ጠይቄ ነው ይህን ማደርገው እንትን ያው የመስጅ ግንባታ ላይ ነን እና ያው እንደምታዩት